አንዱ ወግ ናቸው። አንዱ ሰድብ ካላቸው ማለት ነው። እኔ አላልፈልግም በቃ ነው። ሁለታቸውም እየስመስሉ ነው።

እናት እና በሚሰቀቅበት ቦታ አትሄዱ ማለት ነው። እኛ ሶስታችን ይጫጫሉ አንዴ ብሩክ እየሰደባሉ አንዴ ሃይም እየሰደባሉ። ቁም ምድር ማለት ነገር አሁን ለምሳሌ ያ ነገር ማለት ነው። እናንተ ለንገራችሁ ነገር አሁን ነው ነው ምንም ባይናገር ነው ምንም ነገር የለም እኮ ቆነ ኛ መሀል እየተጫወተ ነው። ምንም ነገር አደለም እኔ ላይ ያለው ነገር ወይ አንቺ ላይ ያለው ነገር ቢወጣ ሚዲያ ላይ ማለት ለምሳሌ ነው። ነገር ሚስጥር ሚስጥር ነው በቃ ነው አልኩሽ ያ ነገር ቢያቁት